ሆነት ነው በጣም አደገኛ ሳላለኝ በጣም ታምም ያለው በጣም አደገኛ። በቃ ከምነግራችሁ በላይ እንዲ መተንፈስ ማውራት አልችልም። እንዲ ማውራት አልችልም። እንዲ በቃ አንድ ቀን ሳወራ ያስለኛል ምናምን እና በጣም ደክሞኛል። ከዛ ሄዳለሁ አገለግላለሁ ብሞትም እዛው መድረክ ላይ ልሙት ብዬ ከኖር ላይ ነቅዬ ሄድኩ። እንተጋ የህወት ቀናለ ነፍሴንን ተረከታለ ከአንተ ወዴ በፍክሬ በፍክር ተዋኪ ያለ እንደወረድኩኝ ወደ ሆስፒታል ገባሁ። በቃ ማለት በቃ የመጫወሻ አገልግሎት እሱ ነበረ። በጣም ታመምኩኝ። በነጋታው ሆስፒታል ገባሁ ማለት ነው። በድንቅ ዝማሬዎቿ የምናውቃት የምስራች ስምኦን ከዚህ ዓለም በሞት ተለይታ ወደ አገለገለችውና ወደም የምትናፍቀው ጌታ ሄዳለች። ዘማሪት የምስራች በብዙ አማኞች ዘንድ በዝማሬዋና በመድረክ አገልግሎቷ እጅግ ተወዳጅና ልበቅን ዘምራና አምልካ የማትጠገብ አገልጋይ ነበረች። ታዲያ የምስራች ከቅርብ ጊዜ ወዲህ በካንሰር ህመም ስትሰቃይ ቆይታ በብዙ ዘማሪያንና በቤተ ክርስቲያን ምዕመናን ድጋፍ በታይላንድ ሀገር ሕክምና ስታደርግ ቆይታ በሙሉ ጤንነት በእግዚአብሔር ተአምርና እርዳታ ከአንድ ወር በፊት ወደ ሀገር ተመልሳለች። በጊዜውም የረዳትን እግዚአብሔርን ባገለገለችው ህዝብና ወዳጆቿ ፊት እግዚአብሔርንም አመስግናው ነበረ። የምስራች በታይላንድ በነበረችበት ጊዜ የመጨረሻው ኬሞ ስታደርግ የመሬት መንቀጥቀጥ ተነስቶ የነበረችበት ህንፃ እንኳን ተደርምሶ በህይወት ተርፋ ጌታን አመስግኑልኝ ስትል በራሷ የቲክቶክ ቻናሏ አጋርታን ነበረ። ታዲያ የምስራች ህክምናዋን ጨርሳ ከአንድ ወር በፊት የመጣች ሲሆን ከሰሞኑ ደግሞ አንድ አስደንጋጭ ዜና ሰምተናል። ይህም ለቼካፕ በሄደችበት ጊዜ ሌላ ሁለት አይነት ካንሰር በሰውነቷ እንደተገኘ ነበር የተነገራት። አንደኛውም በጀርባዋ አካባቢ ሶስተኛ አጥንት ላይ የተገኘው ካንሰር ሲሆን ሁለተኛው ደግሞ ሳምቧዋ ላይ የተገኘው ካንሰር ነው። እሱም ከባድ ደም የቀላቀለበት ሳል በመሆኑ ምክንያት በአይሲ ውስጥ እንደምትገኝና በሚዲያዎች ላይ የጸሎት ጥሪ እንደቀረበም ሰምተናል። ታዲያ በዛሬው ዕለትም እጅግ በጣም የምንወዳት እህታችን በአይሲ ውስጥ እንዳለች ህይወቷ እንዳለፈ ተሰምቷል ይህም ከባድ ሐዘንን ለቤተሰቦቿና በአገልግሎቷ ለሚያውቋት ሁሉ ሆኗል። እግዚአብሔር በጭራሽ አይሳሳትም። ካለውም አንዳችም አይቀርም። የዝግጅት ክፍላችንም ለቤተሰቦቿ፣ ለወዳጅ ጓደኞቿ እንዲሻላት የበኩላቸውን ላደረጉ ሁሉ መጽናናቱን ይስጥ እያልን የተሰማንን ሐዘን እንገልጻለን። ሁሉን ታደርግ ዘንድ ቻይ እንደሆነ ሀሳብህም ይከለከል ዘንድ ከቶ እንደማይቻል አወቁ ኢዮብ 42 ከቁጥር 2 ከኛ ሳላለኝ በጣም ካመም ያለው በጣም አደገኛ በቃ ከምነግራችሁ በላይ እንዲ መተንፈስ ማውራት አልችልም። እንዲ ማውራት አልችልም። እንዲ በቃ አንድ ቃል ሳወራ ያስለኛል ምናምን እና በጣም ደክሞኛል። ከዛስ ሄዳለው፣ አገለግላለው ብሞትም እዛው መድረክ ላይ ልሙት ብዬ ከኖር ላይ ነቅ እየሄድኩ ይህ ካስታወሳችሁ አለው ነገር አለው ነገር እግዚአብሔር ይመስገን ብዬ የዘመርኩት መዝሙር እሱ መዝሙር ከሆስፒታል ለሰባት ቀን መርፌ ታዘውልኝ ይድራል ምናምን ነገር እያሉ መድኃኒት ታዘው ነበር እና የዛ መደግ ላይ ሰወጣ ሳሌ ይባል ነገር አልነበረኝም። ግን በጣም በሚገርም ኢነርጂ አገልግዬ እንደወረድኩኝ ኩኝ ወደ ሆስፒታል ገባሁኝ በቃ ማለት የመጨረሻ አገልግሎት እሱ ነበረ። በጣም ታመምኩኝ፣ በነጋተው ሆስፒታል ገባው ማለት ነው። በዚህ ልክ ነው ጌታን የምወደው። በዚህ ልክ ስለ እህታችን ዘማሪት የምስራች አሳዛኝ ነገር ተሰምቷል። እንግዲህ በጣም አሳዛኝ ነገር ተሰምቷል። እንደምታውቁት እህታችን ዘማሪት የምስራች ስመሆን ወደ ታይላንድ ባንኮክ አቅመታ ነበረ የጨጓራው አካባቢ በተፈጠረ የካንሰር ህመም ደረጃ አራት የሆነ በሰውኛ አይቻልም የተባለውን እግዚአብሔር በአስደናቂ ሁኔታ ፈውሷት ወደ ሀገር ቤት መታ እግዚአብሔርንም እያመሰገን ነበር። ከጊዜያት በኋላ ግን አሁን ቼካፕ ስታደርግ ዳግመኛ ከጀርባ አካባቢ ያለ አጥንቷ ሶስተኛው ላይ የአጥንት ካንሰር እንዲሁም ደግሞ ከዛ የተጋባ የሳምባዋንም የነካ ካንሰር ተገኝቷል። እጅግ በጣም ያሳዝናል። አሁን ከዛ የተነሳ እንዲሁም ደግሞ በጣም ስለሚያስላት ሳሉ ታክሎበት በጣም ከባድ ሁኔታ ውስጥ ስለሆነች ኢንቴንሲቭ ኬር ዩኒት ወይም አይሲዩ ውስጥ ነው የምትገኘው። መጣ በኋላ የመጀመሪያውን ኬሞ ስጄ ከዛ ዶክተሩ ግዴታ መነገር አለበት በሽተኛ በሽተኛው በሽታውን ማወቅ አለበት እና በቃ ንገሯት አለ። በለዚያ ነገራት አለ ምናምን ነገር አለ ዶክተሩ። ከዛ ፈሩ፣ ሁሉም በጣም ፈርጠዋል ሲያቅም። ኪሩም ኩቺም ነበረች እና በጣም ፈሩ እና፣ ምስርዬ እንዴት ነው ቆይ እሺ፣ ቆይ በሽታሽ ምንድን ነው ምንድን ነው ያመመሽ? ሰው ብሎ ሲጠይቅሽ ምንድን ነው የምትይው? አሉኝ ያው የጨጓራ ቁስለት ነው ያለብኝ የጨጓራ ቁስለት ነው ላለው አልኩ። ከዛ እነሱ ስለሚያውቁ አለቀሱ። ሶቱ ሲያለቅሱ ምሩኖች ምንድኖች ችግር አለ እንዲ ምናምን አይ፣ ምስርዬ በቃ ካንሰር ነው ያለብሽ አሉ። በቃ ልነግራችሁ አልችልም። የተሰማኝ ማለት በጣም ደረገኩኝ። ማ እኔ ካንሰር ካንሰር ማለት በቃ እንዴት ልቀበለው? ከዛ በጆሮዬ የእውነት ነው የምላችሁ በእግዚአብሔር ፊት ነው የምነግራችሁ የለብሽም የሚል ድምፅ ነው የምሰማው ካንሰር የለብሽም፣ ምስር እንዳትቀበዩ የሚል ድምፅ እሰማለሁ። እነሱን እያለቀሱ በጣም በቃ ፈርተዋል፣ ብቻ በቃ በጣም በቃ ፈርተዋል በጣም እና ከዛ በጣም ደነገርኩኝ። እኔ ካንሰር እኔ አልኩብኝና፣ ኧረ የለብኝም እንዲህ ነው ያልኳቸው። ቶሎ ብዬ ወደዛው ምላሽ ነው የሰጠኋቸው። እኔ በእውነት የለብኝም፣ ካንሰር የለብኝም፣ እውነት የለብኝም። ምክንያቱም ካንሰርን እግዚአብሔር አያውቀውም አልኳቸው። አቆም በስም እኛን ስም የሰጠ ነው ለበሽታ እንጂ፣ እግዚአብሔር በስም አያውቁም ካንሰርን እና እውነት እኔ የለብኝም አልኩኝና፣ የእውነቴን ነው የምላችሁ። ከነገሩኝ ማለት በፊት በቃ አኩርፌው ነበረ እግዚአብሔር አኩርፌው ነበር። ለምን እኔ እንደዚህ እያገለገልኩ እንደዚህ እየሆንኩ እንደዚህ እየሆንኩ እንዴት እንደዚ አይነት በሽታ ለምን ታመምኩኝ ብዬ በቃ እምነቴ ጨመረ ከተነገረኝ በኋላ። የኔ እምነቴ ከፍ አለ፣ በጣም ከፍ አለ። በቃ ከዛ ፓራሹት ላይ አስወጡኝ አልኳቸው። ባህር ላይ ፓራሹት ላይ መውጣት ፈልጋለሁ። በፍጹም አሉ፣ በፍጹም አትውጪ። ይኸውላችሁ፣ እኔ በጣም ጤነኛ ነኝ፣ በጣም ጤነኛ። እኔ በሽታ እንደሌለብኝ የማሳያችሁ በዚህ በዚህ ነው፣ እና አትከልክሉኝ፣ እና አስወጡኝ ፓራሹት ላይ። ከዛ ፓራሹት ላይ ወጣ። እውነት ነው እላችሁ ጤናማ ሰው እንኳን በጣም ይፈራዋል ፓራሹት ላይ መውጣት እንዲህ ልቡን ይስበዋል። እኔ ግን እንደዚህ አለብሽ እየተባልኩኝ እግዚአብሔርን አምኘው የለብኝም ብዬ ፓራሽት ላይ ወጣሁኝ። በጣም በጣም ቀሰም በጣም ሩቅ የሆነ እንትን ማለት ነው። እዛ ላይ ወጥቼ እግዚአብሔርን ሳመሰግን ነበር፣ እና እያየው ነበረ ባህሮችን ምናምንና፣ አቤት እግዚአብሔር ወይ አንተ የሰራው ፍጥረት ነው። እኔ ላይ ሆኜ እግዚአብሔርን ነበር ሳመሰግን ነበረው ፓራሹቱ ላይ ሆኜ እነሱ እስኮር ድረስ ተሳቀው በቃ ከዛ እስኮር ድረስ በቃ። ሰው ፊትን አይቶ ሲፈር፣ ጌታ ግን የልብ ነው ሁሉንም እንደ ስራው አይቶ ነው የሚከፍለው በፍርዱ አይሰሰጥ። ለካንዲ ነበራይ አስተዋይ ጽበት ቋይ፣ አንድ ነገር ልንገራችሁ። ከዚህ በኋላ አንተ በኢየሱስ ድኛለሁ ብለህ ኃጢአት የማትሰራው ወይም እንደፈለከው የማትኖረው ለምንድ ነው? ህግ ፈርታ አይደለም፣ ቅጣት ፈርታ አይደለም። በነገራችን ላይ ሞች አለው ሲል የሞተ ሰው ለዚህ ዓለም ሴንስለስ እንደሚሆን ብርቁም ድንቁም አይሆንም። አሁን የሞተ ዘመድ ጋ ሄደ አብዬም እምዬም ብለ ብታለቅስ አይሞቀውም፣ አይደንቁም፣ አይበርደውም። በቃ የሞተ ሰው አይሞቀውም፣ አይበርደውም። ስለዚህ ጳውሎስ ከዚህ በኋላ ለዚህ ዓለም ጉዳይ አይሞቀኝም፣ አይበርደኝም ለምኔ ከኢየሱስ ጋር ሞቻለሁ? ምንም ነገር ብርቄም ድንቄም አደለም። አንዱ ጉዳይ እሱ። ሁለተኛ የሞተ ሰው ፍቃዱን ሰጥቷል ታከላችሁ። ታዲያ አንተ በኢየሱስ አምነ እንደልብ ትኖራል አልኖርም ኖር እና አይ እሱማ ለኃጢአትና ለሕግ ሞቼ እኔ እኮ ለቅድስና ለጽድቅ ተነሳው ሶ አሁን እኔ በቅድስና ምኖረው የሆነ ቅጣት ይጠብቀኛል ብዬ ሳይሆን ስታንዳርድ አይቻለሁ ምን አይነት ስታንዳርድ? ቅድስና የሚባል ስታንዳርድ። አሃ፣ ከሱ መውረድ ይከብደኛል። በሌላ አማርኛ ልንገርህ። እበለኝ እበለኝ። ቆይ አሁን አንተ ግራቪቲ ይሰራባል አይሰራብህም? ይሰራል። እዚህ በክብር የተቀመጥከው ግራቪቲን አክብረ ነው። አላከብረውም ብለህ ብትል ግራቪቲ ምን እንደሚያደርገ አንጥፎ ያሳያል። አይደል? አ እሺ፣ ፕሌኑስ ብትገባ ፕሌኑስ ብትገባ ግራቪቲ ባንተ አይሰራም። ፕሌኑ መብረር ከጀመረ ፕሌን በሎፍ ፍላይት ስለተሰራ፣ አይ ሎፍ ግራቪቲ አይሰራበትም። ፕሌን በሎፍ ፍላይት ስለተሰራ፣ አንተ ምንም እንኳን ሎቭ ግራቪቲ ቢሰራብህም፣ በሎፍ ፍላይት ውስጥ ከገባ ሎፍ ግራቪቲ አት ዘ ሴም ታይም እያለ፣ አንተ ግን ትበራለህ። አደለ ሶ አሁን ወደ ጸጋ ስቴት ገብተሃል፣ ወደ ጽድቅና ቅድስና ስቴት ገብተሃል። ስለዚህ ከዚህ በኋላ የሚጎትተው የትኛውም ነገር ባንተ ላይ አይሰራም። ለምን የጸጋው ጉልበት ልክ ፕሌኑ ግራቪቲውን ጥሶ እንደሚነሳ ልክ እንደዛ አለ። የጸደቃችሁት ኢየሱስ ከሞት ስለተነሳ ነው። እናንተንም ለማጽደቅ ከሞት የተነሳ ይላል ሮሜ መጽሐፍ። ኢየሱስ ከሞት ባይነሳ ኖሮ እዳው የተከፈለለት ችስታ ነበር የምትሆነው። ኢየሱስ ክርስቶስ ከሞት በመነሳቱ ነው የጸደቀው በእግዚአብሔር ፊት ተቀባይነት ያገኘው። እና ኢየሱስ ሞተዋል። በነገራችን ላይ ኢየሱስ ታውቃላችኋል፣ የተቀበለው መከራ አይደለም እናንተን ያዳናችሁ እኔና እናንተን ያዳነን መከራውን የተቀበለው ፐርሰን እሱ ስለሆነ ለዛ ለዛማ እኮ ቆዳውን ስለ ወንጌል የተላጣለ እኮ በዘይት የተቀቀላል በአንበሳ የተበላል በመጋዝ የተሰነጠቃል ተዘቅዘቆ የተሰቀላል በሳት የተቃጠል በጣም ስለ ወንጌል ተብሎ ዋጋ የከፈለዋል። ማንም ቆዳው ቢላጥ ተዘቅዘቆ ቢሰቀል በመጋዝ ቢሰነጠቅ የከፈለው ዋጋ አንተን ሕይወት ሊሰጣ አይችልም። የኢየሱስን መከራ ለአንተ ህይወት እንዲያመጣ ያደረገው ፐርሰኑ ፍጹም ሰው ፍጹም አምላክ መሆኑ። ውድ ተከታታዮቻችን በተከታታይ የምንለቃቸው ቪዲዮዎች እንዲደርሱት ላይክ፣ ሼርና እና ሰብስክራይብ እያደረጉ ቤተሰብ እንዲሆኑም ጋብዘኖታል። ቸር ሰንብቱ። ማራናታ